አውስትራሊያ ሄዱ። ባለቤቶቹ እነዛን አቦርጂንስ ፈጇቸውን፣ አሳፈሩ። በጀኖሳይድ ነው ሀገር የሚመሰረቱ። አሜሪካ ሄዱ። ቀይ ህንድን ፈጁ እና በጀኖሳይድ አሜሪካ መሰረቱ። ሰው ከፈጁ በኋላ ሀብት መሰብሰብ ሲፈልጉ ሌበር የለም ማለት፣ ጉልበት ሰራተኛ የለም። አፍሪካ የሚባል ሀገር አለና ጥቁርን ባሪያ አድርገው ደግሞ አሜሪካ ወስዶ ማሳረስ ጀመር። ይህን አድርገው ዓለምን ሁሉ ኮሎናይዝ አድርገው መጨረሻ ደግሞ የቀረችውን ሊከፋፈሉ ሲሉ የቀረችውን ሲፈልጉ ኢትዮጵያ ነች። ጣሊያንን እስኪ እኛን ወክለህ ውሰዳት፣ ያው እኔ እኮ አነሰኝ ሲል ኢትዮጵያን ውሰድ ባዶ ነች አሉ ማለት። ሲመጡ ተሸነፈው፣ ተሸነፈው አያውቁም ለምንድ ነው ያሸነፉ? ቁመታቸው ትንሽ ጥቁሮች እንዴት አሸነፉ? እናጥ ናቸው ተባለ። ተጠና ለምን እንደምናሸነፍ ምናደረሱበት። ጀግኖች ናቸው። ለምን ጀግና ሆነ? ኦርቶዶክስ ናቸው። ምንድ ነው ኦርቶዶክስ? ቅድምና ያለው የማይለዋወጥ ከእግዚአብሔር የተገኘ እምነት ነው እና ታዲያ ይሄ እንዴት ጀግና ያደርጋል? አይ ሰው አንድ ነው፣ አዳማዊ ነው። ሰው ደግሞ ክቡር ነው፣ በእግዚአብሔር አምሳል የተፈጠረ ነው የሚሉና ሞት የማይፈሩ ለምንድን ነው የማይፈሩት አይ ለእውነት ከሞትክ ዘላለማዊ ሀገር አለ ብለው ስለሚማሩ አሀ እነሱን ለማሸነፍ እነሱን ማስጣል የሚያስፈልገው የያዙት ዶግማ አስተምሮና ተስፋ የሚያደርጉት መንግስተ ሰማያትን ማረሳሳት ነው አሉ ማለት። ስለዚህ ምን አሉ የያዙት እሱ ስለሆነ መሳሪያ ማስለቀቅ አሉና ፕሮቴስታንቲዝምን፣ ኮሚኒዝምን፣ ሶሻሊዝም፣ ሊበራሊዝም ምናምን ዝም እያሉ የላኩ የላኩ ብራይኖች ማድረግ ጀመሩ። ከዛ በኋላ ዛሬ ያገኘነውን በየሜዳው የሚጣላ ሁለት ሰው በስተት ሲጣላ ብሄረሰብ የሚያደርግ የሚገዳደል በጅምላ ህፃን ሁሉ ሳይቀር የሚያርድ ሂድና ጠብቅ ሲባል መልሶ ዘር ጠይቆ የሚገድል እንዲህ አይነት በሽተኛ የተፈጠረው በዚህ የያዝነውን ያን እውነት ለቀን ማንም ስላደረብን ነው።